ሰላም እንዴት ናችሁ? የዲቪ አሸናፊዎች የዛሬው አጭር ቪዲዮ ነው የሚሆነው። ሁለት ነገሮችን ነው ማነሳው። አንደኛው እንደምታውቁት ትናንትና ቪዛ ቡሌቲን ተለቋል። ዛሬ ወይም ነገር ደግሞ የኢትዮጵያ ቱኤንኤል የማርች ይለቀቃል ብለን እናስባለን። ስለዚህ እስከ ስንት ሊሄድ ይችላል የሚለውን ፕሮጀክት እናደርጋለን። ሁለተኛውና ዋናው ብዙዎቻችሁ በተለይ ሀይ ኬዝ ነምበር ያላቸው የምትፈልጉት ደግሞ እስካሁን ያለውን እንዳታ በማየት እስከ ስንት ሺ ኬዝ ነምበር ድረስ በዚህ ዓመት ኢትዮጵያ ውስጥ ሊጠራ ይችላል የሚለውን እንደዚሁ ለማየት እንሞክራለን። ማለት የመጀመሪያው የሚሆነው እንደምታውቁት የኢትዮጵያ አፈጻጸም በጣም ጥሩ ላይ ነው ያለው። እስካሁን ቪዛ ሹ እየተደረጉት እንደዚሁም ደግሞ ኢንተርቪው ለመግባት እየተጠባበቁ ያሉት ሁለቱን ስንደምረው የዛሬ ዓመት በ224 ጥሩ አሰራር የነበረው ከሌሎች ዓመቶች ጋር ሲነጻጸር በተለይ ከ223 ጋር ስለዚህ በ224 አመቱ ሙሉ ከተሰጠው የቪዛ ቁጥር በላይ በዲቪ 225 እስካሁን የገቡት እንደዚሁም ወደፊት ይገባሉ ተብሎ ቱኤንኤል የመጣላቸው ድምር ይበልጣል። ይህ ማለት ምን ማለት ነው? እስካሁን ቪዛቸውን የተቀበሉ እንደዚሁም ደግሞ እስካሁኑ እስከ ስድስተኛው ወር ድረስ ኤምባሲ ለመግባት ቀጠሮ የመጣላቸው ድምር በዲቪ 224 አመቱ ሙሉ ከተሰራው ወይም አመቱ ሙሉ ከተሰጠው የቪዛ አፈጻጸም የዚህ የስድስት ወሩ ይበልጣል ማለት ነው። ይሄ በጣም በጣም ትልቅ ቁጥር ነው። እኔን ከጠየቃችሁኝ ከዚህ በፊት በሰራኋቸው አናሊሲሶች እንዳያችሁት በ2019 ነው ለመጨረሻ ጊዜ በጣም ብዙ ወደ 200 አካባቢ ቪዛዎች የተሰጡት። በዚህ ዓመት ግን ከዲቪ 2019 በተሻለ መልኩ በጣም ብዙ ቪዛ የሚሰጥበት አመትና ሪከርዱን የሚሰብርበት አመት ይሆናል ብዬ አስባለሁ። ስለዚህ በአጭሩ እስከ ዛሬ ወር ድረስ ወይም ደግሞ ፌብራሪ ወር ድረስ እስከ 26 ሺ ኬዝ ነምበር ያሉት አሸናፊዎች 2NL ተልኮላቸዋል አሁን ባለ ያለንበት ማርች ወር ላይ ስለሆነ ያለ ነው። በማርች ወር ወይም በሚቀጥሉት ሁለት ቀናት በሚለቀቀው ቱኤንኤል ደግሞ በግምት እስከ 30 ሺህ ስለሆነ መጥራት የሚቻለው እስከ 30 ሺህ ያሉ ኬዝ ነንበሮች ቱኤንኤላቸው ይላክላቸዋል ተብሎ ይታሰባል። ይህን ምላችሁ የኢትዮጵያ አፈጻጸም ሁሌም ቢሆን ቪዛ ቡሌቲኑ ጋር እኩል የሆነ አፈጻጸም ስላለው ነው። ነገር ግን አሁን በምናየው ለምሳሌ 31፣ 32ሺህ ቤቶች ከረንት ሆነዋል። ምንም እንኳን የቪዛ ቡሌቲኑ እስከ 30ሺህ ቢወጣም የኢትዮጵያ ኤምባሲ ግን እስከ 32ሺህ ከፍ ያለ የቱኤንኤል አላላክም ሊኖረው ይችላል። ይሄ ማለት ከረንት ስለሆናችሁ ቱኤንኤል ይላክላችኋል ማለት አይደለም። ላይላክበት የሚችልበትም ሁኔታ አለ። ለምሳሌ የዛሬ ዓመቱን ኤክስፒሪንስ ብታዩ 40ሺህ ቤቶች ሁሉ ከረንት ሆኖ ነበር። የዛሬ ዓመት በተለይ ወደ መጨረሻዎቹ ወሮች አካባቢ 36 ሰ 38 40 በሙሉ እስከ 50ሺ ኬዝ ነበር ኢትዮጵያ ውስጥ ያሉት ሁሉም ከረንት ነው ነበር። ነገር ግን የተሰራው እስከ 30 ነው። ይህን ስናየው በየአመቱ ባለው አፈጻጸም ከግማሽ ዓመት ከፍ እያለ ሲመጣ ኬሲሲ አብዛኞቹን ኬዞች ከረንት አድርጎ የማስቀመጥ ባህሪ ይኖረዋል። ስለዚህ ከረንት መሆን በራሱ ቴኔ ለመላክ አንዱ ማረጋገጫ ላይሆን ይችላል። ነገር ግን አሁን ግማሽ ዓመት ላይ ስለሆነ ያለ ነው እና ደግሞ ኢትዮጵያ አፈጻጸም ጥሩ ስለሆነ ከረንት የሆኑት አሸናፊዎች ቴኔ መምጣት እድላላቸው በሚለው ሎጂክ ስንወስደው ምናልባት እስከ የኢትዮጵያ ኤምባሲ ከዚህ በላይ የመጥራት ፍላጎት ካለው ደግሞ ከዚህ በፊት እንዳየናቸው ትንሽ ከቪዛ ቡሌቲኑ ከፍ ያላላላክ ስለሚኖር እስከ 32,000 ድረስ ሊላክ ይችላል ማለት። ስለዚህ በዚህ ሁኔታ ከቀጠለ የኢትዮጵያ ቪዛ ፍራጸም ምን ሊመስል ይችላል ካላችሁኝ አሁን ባለኝ መረጃ እንደዚሁ እኔ ጋር ካወሩት ሰዎች አንጻር ሳየው አብዛኛዎቹ ኬዝ ነንበሮች የሚገኙት 32 36 አካባቢ ነው። ነገር ግን በዚህ ዓመት ወይም አሁን በያዝነው በዲቪ 25 በጣም ዝቅ አድርገን ለመጥራት እስከ 38 ሺ ኬዝ ነንበር ያሉት በጣም እርግጠኛ በሚባል ደረጃ ቴኔል ይላክላቸዋል ብለን መውሰድ እንችላለን። ይህ ማለት ግን ከፍተኛው የሚላከው ቁጥር ላይሆን ይችላል። ከዚህ በፊት እንዳልኳችሁ የገመት ነው እስከ 30 ሺ ነበር። አሁን ባለው አፈጻጸም ደግሞ እስከ 38 ሺ ድረስ በእርግጠኝነት ቴኔል ይላክላቸዋል ብለን መውሰድ እንችላለን። የሚቀጥሉት ሁለትና ሶስት ወሮች አፈጻጸም አይተን ደግሞ ምናልባትም ከዛ በላይ ኬዝ ነምበር ያላቸው ሰዎች ካሉ እንደዚሁም ደግሞ ወደ ኢትዮጵያ ኬዛቸውን ትራንስፈር ያደረጉና የተለያዩ ሪጂኖች ውስጥ ያሉ አሸናፊዎችም እንደዚሁ የመጠራት እድል አላቸው ማለት ነው። ይህ ማለት ሁሉም ቢያንስ ቢያንስ ወደ ዘጠና ፐርሰንት የሚሆኑት የዲቪ አሸናፊዎች ቪዛቸውን ያገኛሉ ማለት ነው። ስለዚህ አሁን በያዝነው በማርች ወር ላይ የሚላከው 2NL ሜይ ላይ ለምትገቡት ነው። ከሜይ በኋላ ጁን ጁላይ እንደዚሁም ኦገስት ወሮች ላይ ቶኔ የመላክ እድል አለው። ኦገስት አጠራጣሪ ቢሆንም እንደ ኤምባሲው እንዳለበት ባክሎግ የሚወሰን ቢሆንም እስከ ኦገስት ቶኔ የሚላክባቸው ጊዜዎች አሉ። በእነዚህ ጊዜዎች ውስጥ በእርግጠኝነት እስካልኳቸው ኬዝ ነንበሮች ድረስ የኢትዮጵያ አሸናፊዎች የመጠራታቸው እድል ወደ መቶ ፐርሰንት ከፍ ያለ ይሆናል። ምናልባት ብዙዎቻችሁ የምታስታውሱ ከሆነ በተለይ ደግሞ ኔጋ የመጣችሁ ካላችሁ ገና የመጀመሪያ ኦክቶበር ኖቬምበር፣ እንደዚሁም ዲሴምበር ወር ላይ ኬዛችን ሀይ ነው ብላችሁ የመጣችሁ ወደ ሰላሳ የምትጠጉ ሀይ ኬዝ ነንበር ላይ ያላችሁ አሸናፊዎች የአንዳቸውንም ኬዝ ወደ ሌላ ሀገር ትራንስፈር ሰራ አላደረግንም። ኢብን ሌላው ይቀርና የሁላችሁንም ኬዝ አልያዝኩም። ሳደርግ የነበረው ምንድን ነው? እንደ ኬዝ ይላችኋሉ። ስለዚህ የምጠይቋቸው ጥያቄዎች ካሉ በማለት ጠይቁ። አመቱ ሲያልቅ፣ ወሮቹ እየገፉ ሲመጡ ምናልባት የኢትዮጵያ ኤምባሲ የማይደርስ ከሆነ ምን ማድረግ እንዳለባችሁ እናወራለን። ያለው ይሄ ማሰራራችን በጣም ጥሩ ውሳኔ ሆኖ ነው ያገኘሁት። አንደኛ ለትራንስፈር ኬዝ ልታወጡት የምትችሉትን ገንዘብ ነው ያተረፋችሁት። ሁለተኛ ኬዛችሁን ወደ ሌላ ኤምባሲ አዙራችሁ ድጋሜ ወደ ኢትዮጵያ ኤምባሲ በማዞራችሁ ሊመጣባቸው የሚሽ ጥያቄ እንኳን ቢኖር ከሱ ተርፋችኋል። ኤኒዌይስ በጣም ጥሩ ውሳኔ ነበር የወሰንነው። ስለዚህ ሀይ ኬዝ ነበራለን ብላችሁ ስታስቡ የነበራችሁ እንኳን ደሳላችሁ በዚህ አጋጣሚ። ነገር ግን በትራንስፈር ኬዝ ሳይሆን ኖርማል ኢትዮጵያ ውስጥ ያለውን በኬዝ መልክ ማስያዝ የምትፈልጉ እንደዚሁም ደግሞ ሌሎች ከዚህ በፊት አናገራችሁኝ የነበራችሁ ካላችሁ ምናልባት አሁን ማርች ወር ላይ የሚይዘው የመጨረሻው ኬዝ ሊሆን ይችላል። ቀጣይ ወር አፕሪል ነው። አፕሪል ደግሞ እንደምታቁት ሜ ወር ላይ የዲቪ 26 ይወጣል። ስለዚህ ዲቪ 26 ከወጣ የዲቪ 25 ኬዞችን ማያዝ አቆማለሁ። በተጨማሪም አፕሪል ላይ ኦፊስ ዝግጁ ማደርግበት ሶፍትዌሮችን ዲቨሎፕ ማድረግበት እንደዚሁም ፎርሞች የሚሰራበት ጊዜ ነው የሚሆነው። በዛም ጊዜ ውስጥ ምንም አይነት ኬዝ ላልይዝ ይችላሉ። ስለዚህ ኬዝ ማስያዝ የፈለጋችሁ በተለይ ደግሞ ከዚህ በፊት አናገራችሁኝ የነበራችሁ ጊዜው ሲደርስ ይዝላችኋል ያልኳችሁ ሀይ ኬዝ ነበር ምንም ላይ ሊሆን ይችላል። ቴንኤል ሲመጣላችሁም ያልኳችሁ በዚህ ወር ታናግሩኛላችሁ ማለት ነው። ቴንኤል ከመጣ በኋላ ሌሎች ሊጠይቋቸው የምትፈልጓቸው ማንኛውም ጥያቄዎች ካሉ ከኬዝ ውጭ አሉ ጥያቄዎችን ቢሆኑ ዴምክስ ዲቪ 2025 ላይ ቴሌግራም ላይ ሊጠይቁት ትችላላችሁ። በተቻለ ፍጥነት እያንዳንዱ ጥያቄዎቻችሁን አብራርቼ ለመመለስ ሞክራለሁ። ግሩፕ ላይ የሌላችሁ የዲቪ 25 ግሩፕ ውስጥ የሌላችሁ ወደ 950 አካባቢ የዲቪ አሸናፊዎች ያሉበት ግሩፕ ነው። ስለዚህ በዲሜክስ ዲቪ 25 አውሩኝ እዚህ ግሩፕ ውስጥ አስገባቸዋለሁ። አሁንም ያልገቡ ብዙ ልጆች እንዳሉ መረጃው ስላለ ነው። ስለዚህ መጪው ጊዜ ቪዛችሁን የምታገኙበት ያርግላችሁ፣ ከኢትዮጵያ ይወጣችሁና ወደ አሜሪካም የበረራችሁ መልካም አዲስ ህይወት እንዲወላችሁ መኛለሁ። ዚዙ ድሜክስ